ፕሪስቲን ይገኛል። ይህ ፕሮጀክት ቅንጡ የቱሪዝም መዳረሻዎችን ከሌሎች በተለየ መልኩ ለመገንባት ያለመ ነው። ከዘጠና በላይ ደሴቶችንም ያቅፋል። በታዳሽ ኃይልና አስተማማኝ በሆነ ከብክለት የፀዳ ግንባታ ይሰራል። ይህ ከቱሪዝም በላይ የሳውዲ አረቢያን የ2030 ራዕይ እውን የሚያደርግ ነው። ይህ ምናልባትም የምድራችን ግዙፍ የመዝናኛ ፕሮጀክት ሊባል ይችላል። 200 ቢሊዮን የአሜሪካ ዶላር ፈሰስ የተደረገበትና ቅንጡ ሆቴሎችን ቄንጠኛ ሪዞርቶችንና የመዝናኛ ስፍራዎችን አየር መንገዶችንና ግዙፍ የገበያ ማዕከላትን የሚያካትት በቀይ ባህር ዳርቻ በሳዑዲ አረቢያ መንግሥት የሚገነባ ፕሮጀክት ነው። ወደ 34,000 ስኩዌር ኪሎ ሜትር ስፋት የሚሸፍነው ይህ ፕሮጀክት እስካሁን 28,000 ስኩዌር ኪሎ ሜትር ላይ የተንጣለሉ ና ልዩ ልዩ አገልግሎቶችን የሚሰጡ የመዝናኛ ፕሮጀክቶች ተገንብተውበታል። ሼይባር አይስላንድስ፣ ሳውዘርን ዱንስ፣ ዴዘርት ሮክ፣ ሬድሲ ኮስታል ቪሌጅ እና ሬድሲ ኢንተርናሽናል ኤርፖርት ደግሞ የዚህ ፕሮጀክት አካል ናቸው። የመስተንግዶና የቱሪዝም ልማት፣ ታዳሽ ኃይልና አረንጓዴ ቴክኖሎጂ፣ ቅንጡና በተፈጥሮ ውበት የተገለጡ የመዝናኛ ስፍራዎች የዚህ ፕሮጀክት አካል ሲሆኑ በሥራ ዕድል ፈጠራ ቱሪዝምን በማሳደግና በአካባቢ ጥበቃም ከፍተኛ አስተዋጽኦ ይኖረዋል ተብሎ ተስፋ ተጥሎበታል። ከምድራችን የስምጥ ሸለቆ ስፍራዎች መካከል ትልቁ የስምጥ ሸለቆ አካል እንደሆነ ይነገርለታል። መነሻውን ከመካከለኛው ምስራቅ የባሕረ ሰላጤው ምድር፣ ደቡባዊ ሶሪያ አድርጎ በእስራኤልና ዮርዳኖስም መሃል በማድረግ የሲናይ በርሃን አቋርጦ ወደ ቃባ የባሕር ወሽመጥ ይገባል። 2250 ኪሎ ሜትሮችን የሚያካልለውና ከዓለማችን የስምጥ ሸለቆ ባህሮች መካከል ግዙፉ የሚባል ሲሆን በምጽዋ አጠገብ ያለው የባህሩ አካል ብቻ ከ306 እስከ 335 ኪሎ ሜትር ስፍራን እንደሚሸፍን የመልካ ምድር ጥናቶች ያመለክታሉ። ከህንድ ውቅያኖስ እስከ ኤደን ባህረ ሰላጤ እስከ አረቢያ ምድርም የሚዘረገውና ከአረቢያ ባህር ጋር የሚገናኘው ይህ የውሃ አካል በአሁኑ ወቅት ሳውዲ አረቢያ፣ የመን፣ ግብፅ፣ ሱዳን፣ እስራኤል፣ ዮርዳኖስ፣ ኤርትራ እና ጅቡቲ በጠቅላላው ስምንት ሀገራት የባለቤትነት ድርሻን ይወስዳሉ። የዓለምን ሦስት አራተኛ የሚሆን የባህር ላይ ጉዞ የሚያስተናግድና ከፍተኛ ጂኦፖለቲካዊ ኢኮኖሚያዊ፣ ፖለቲካዊና ስትራቴጂካዊ ጠቀሜታ ያለው ባህርም ነው። ዋነኛ የሸቀጣሸቀጥ የተለያዩ ምርቶችና የነዳጅ መተላለፊያ ብቻም ሳይሆን የባህር ላይ ጉዞ ዋስትናና የሀገር ደህንነት ማስጠበቂያ ጭምር በመሆኑ በርካታ ሀገራትና ይልቁንም ታሪካዊ ጋርዮሽና ባለቤትነት ጉርብትናም ያላቸው ሀገራት በአካባቢው ያላቸው ፍላጎት ከፍ ያለ ስለመሆኑም ይነገራል። እርሱ ለበርካታ ሀገራት የምጣኔ ሀብት ዘዋሪ፣ የኢኮኖሚያቸውን ምንጭና መሰረት፣ ፖለቲካዊ አቅማቸውን ማጎልበቻና ከሀገራት ጋር ለሚያደርጉት የንግድና መሰል የእርስ በርስ ግንኙነት ዋስትናቸው ሆኖላቸዋል። ክቡራትና ክቡራን አድማጮቻችን የምናወራው በአፍሪካና በእስያ መካከል ረጅሙ ባህረ ሰላጤ ስለሚሰኘው ደግሞ ከኢትዮጵያ በ60 ኪሎ ሜትር ርቀት ላይ ብቻ ስለሚገኘውና በሱዌዝ ካናል በኩል ከሜዲትራኒያን ባህር ጋር ስለሚገናኘው በአውሮፓና በእስያ መካከል ደግሞ ዋነኛ የባህር ላይ ትራንስፖርት ማሳለጫ መስመር ስለሆነው ቀይ ባህር ነው። በዛሬው ቆይታችን ቀይ ባህርን በዳርቻዎቹ ከሚሰሩ ግዙፍና ዘመናዊ የመዝናኛ ፕሮጀክቶች ጋር አያይዘን እናነሷለን።

ሞቃታማ በመሆኑ የተነሳም የውሃ ትነት መጠኑ እጅግ ከፍተኛ ነው። ለዚህ ነው የጨው ክምችቱ ከፍተኛ የሆነው። ቀይ ባህር የመባሉን ነገርና የስያሜውን መነሻ የሚናገሩ መላምቶች በርካታ ቢሆኑም በዙሪያው ያሉ ተራሮችና ቋጥኞች ወይም በስፍራው የሚገኙ ከፍተኛ ቦታዎች ቀላ ያለ ቀለም ያላቸው በመሆኑና በባህር ውስጥ ሲታዩ ቀይ ቀለም በመፍጠራቸው ምክንያት ቀይ ባህር ስለመባሉ የሚነገረው ታሪክ በመጠኑም ቢሆን ተዓማኒነት ያለው ነው። በሌላ በኩል ደግሞ በባህር ውስጥ የሚገኘው ፕላክቶን ቀይ በመሆኑ የባህሩን መልክ ቀይሮታል ወይም ቀይ ቀለም እንዲይዝ አድርጎታል ይባላል። በቀይ ባህር አቅራቢያ የሚገኘው የሲናይ ተራራ በብረት ማዕድናት ክምችት ምክንያት ቀላ ያለ መልክ በመያዙ ምክንያት ባህሩ ላይ የሚያርፈው የተራራው ነጸብራቅ በፀሐይ ጨረር መገለጥ አማካኝነት ቀይ ስለሚሆን ቀይ ባህር ተባለ የሚለውም ደግሞ ሌላኛው ከስሙ ጋር የተያያዘው መላምት ነው። የሆነ ሁሉ ሆኖ ቀይ ባህር ግን ለብዙዎች ዋልታና ማገር የኢኮኖሚያቸውም የጀርባ አጥንት ሆኖ ዛሬም ቀጥሏል። ለወትሮው በንግድ እንቅስቃሴና በሸቀጦች መጓጓዣነት የሚያገለግለውና በስፋት የሚታወቅበት ተግባሩና ጠቀሜታውም ይኸው የሆነው ቀይ ባህር ታዲያ ከባህር ትራንስፖርትነት ባሻገር በመዝናኛ ማዕከልነትና በባህር ዳርቻ መሠረተ ልማቶች የበርካቶችን ቀልብ ይስብ የባህሩን ዳርቻ መነሻና መሰረት አድርገው በሚገነቡ ግዙፍ የመዝናኛ ፕሮጀክቶችም ጠቀሜታውን ዘርፈ ብዙ ያደርግ ጀምሯል። በሳውዲው ልዑል መሐመድ ቢን ሰልማን አማካኝነት በአውሮፓውያኑ የዘመን ቀመር ሐምሌ 2017 ይፋ የተደረገው የቀይ ባህር ዳርቻ የመዝናኛ ስፍራዎችና ቅንጡ ሆቴሎች ፕሮጀክት እንደ አውሮፓውያን አቆጣጠር በ2030 ይጠናቀቃል ተብሎ ተስፋ የተጣለበት ሲሆን እጅግ ቅንጡ ሆቴሎችን ቄንጠኛ የመዝናኛ ስፍራዎችንና ልዩ ልዩ ሪዞርቶችን ያካትታል። በቀይ ባህር ዙሪያ የተገነቡና እየተገነቡ ያሉ ወደፊትም ይገነባሉ ከተባሉ ግዙፍ የመዝናኛ ስፍራዎች፣ ሪዞርቶችና ሆቴሎች በደቡባዊ ሳዑዲ የባህር በር የሚገኙ ስለመሆናቸውም ነው የሚነገረው። በ2030 እንደ አውሮፓውያን አቆጣጠር ይጠናቀቃል የተባለው ይህ ፕሮጀክት እያንዳንዳቸው 8000 የአልጋ ክፍሎችና ከአንድ ሺ በላይ የእንግዳ ማረፊያዎችን የሚያካትቱ 50 ሆቴሎች በ22 ደሴቶችና በስድስት ባህረ ገብ አካባቢዎች እንዲገነቡ ያስችላል። በደቡባዊ የሳውዲ አረቢያ የባህር ዳርቻ እስከ 1800 ኪሎ ሜትር የሚዘረጋው ቀይ ባህር በአሁኑ ሰዓት በፍጥነት በሚገነቡ ቅንጡ የመዝናኛ ስፍራዎች፣ ሆቴሎችና ልዩ ልዩ ሪዞርቶች እየለማ ይገኛል። እነዚህ የመዝናኛ ስፍራዎችም ሳውዲ አረቢያ የዓለም አቀፍ ጎብኚዎች መዳረሻ እንድትሆን በማስቻል የቱሪዝም ኢንዱስትሪ እንዲመነደግና ኢኮኖሚያም በፍጥነት ወደ ጭስ አልባው ኢንዱስትሪ ወይም ወደ ቱሪዝም ዘርፉ እንዲያድግ እያደረጉ ይገኛሉ። This is not the Maldives, nor the የማልደብስ ወይም ሲሸልስ ደሴት አይደለም። ይህ የሳውዲ አረቢያ ቀይ ባህር ፕሮጀክት ነው። የቀይ ባህር ፕሮጀክት በሳውዲ አረቢያው ልዑል መሐመድ ቢን ሰልማን በ2017 እንደ ኢሮፕያን አቆጣጠር ነበር ይፋ የተደረገው የፕሮጀክቱ ቀዳሚ ዓላማም ዓለም አቀፍ ደረጃውን የጠበቀ የቱሪዝም ማዕከል መገንባት ሪ ጃብ ኦፖ ሳዲስ ብስት ንሪስ ኖን ኦይል ጂዲፒ የመጀመሪያ ሪዞርቱን በ2023 እንደ አውሮፓውያን አቆጣጠር የከፈተው የቀይ ባህር የመዝናኛ ፕሮጀክት በ2024 2025 16 የሚሆኑ ቅንጡ ሪዞርቶችንና የመዝናኛ ስፍራዎችን በማጠናቀቅ በ2030 ደግሞ 50 ያህል የመዝናኛ ስፍራዎችን ይገነባል። ሬድሲ ግሎባል የሚባለውና እጅግ ቅንጡ አስተማማኝና ከዘመኑ ጋር የተወዳጁ ፕሮጀክቶችን የሚገነበው ይህ የመዝናኛ ፕሮጀክት ቱሪዝምን በማነቃቃት ሰዎች በተለይም ጎብኚዎች ተመራጭ የመዝናኛ ቦታዎችን ማግኘት እንዲችሉ ያደርጋል። እንደ አርኤስጂ ወይም ሬድሲ ግሎባል ራዕይ ከሆነ በሳዑዲ አረቢያ ደቡባዊ የባህር ዳርቻ በቀይ ባህር አቅራቢያ የሚገነቡ የመዝናኛ ስፍራዎችና ቅንጡ ሆቴሎች፣ ሪዞርቶችና የተፈጥሮን የውበት ጥግ ከሰው ልጅ የእጅ ጥበብ ጋር ያዋህዱ የባህር ዳር መዝናኛዎች የዓለምን የመዝናኛ ዘርፍ አንድ እርምጃ ወደፊት ያራምዳሉ። በ2023 ብቻ እንኳ በሳዑዲ አረቢያ በቀይ ባህር ዳርቻ ስድስት ዓለም አቀፍ ደረጃቸውን የጠበቁ የመዝናኛ ስፍራዎች ገንብተናል ይላል ይኸው አርኤስጂ የተሰኘው ፕሮጀክት። በዚህም ጭስ አልባው ኢንዱስትሪ የሚባለውና የዓለምን ኢኮኖሚ ለመምራት በአሁኑ ሰዓት ተመራጭ የሆነው የቱሪዝም ዘርፍ እንዲያድግ ወሳኝ ሚና ተጫውቷል ማለት ይቻላል። በሳዲ አረቢያ ፐብሊክ ኢንቨስትመንት ፈንድ ወይም ፒአይኤፍ ባለቤትነት የተያዘውና በሳውዲ ልዑል ሙሐመድ ቢን ሰልማን ቢን አብዱልአዚዝ አልሳውድ የሚመራው አርኤስጂ የሳውዲን የ2030 ራዕይ ለማሳካት የማዕዘን ድንጋይ ሆኖ ተቀምጧል። ይህ ሰፊ ፕሮጀክት ታዲያ ከመዝናኛነቱ ባሻገር የዜጎችን የኑሮ ሁኔታ በመቀየር በኢኮኖሚው ላይ የሚታይ ለውጥ በማምጣትና የሥራ ዕድል በመፍጠር እንዲሁም የሀገሪቱን እምቅ አካባቢያዊና ባህላዊ ሀብት በማስተዋወቅ ጉልህ ሚና ይጫወታል። ረድ ሲ ፕሮጀት ዲዛን ም ልሪ ቱሪስም ደስቲናን ምፒትስ ላይክስ ማልዲቭስ ሴሸልስ ን ዱባይ በዚህ የቀይ ባሕር የመዝናኛ ፕሮጀክት ከተሰሩ ቅንጡ የመዝናኛ ስፍራዎች መካከል ሼባራ ሪዞርት አንዱ ሲሆን የመዝናኛው ኢንዱስትሪ ልዩ ጌጥና የተዋጣለት የመዝናኛ ስፍራ እንደሆነ ይነገርለታል። ሼባራ በቀይ ባሕር ዳርቻ ከተሠሩ ቅንጡ የመዝናኛ ሪዞርቶች ሁሉ እጅግ ውብነው ይባልለታል። ከቀይ ባሕር ዓለም አቀፍ አየር መንገድ ወደ ሼባራ የመዝናኛ ደሴት ለመድረስ ከ30 እስከ 45 ደቂቃ የጀልባ ጉዞን ይጠይቃል። ሙሉ በሙሉ በሬድ ሲ ግሎባል ከተገነቡና በባለቤትነት ከተያዙ ቅንጡ ሪዞርቶች መካከል ቀዳሚው ነው። እስካሁን ድረስም የሚስተካከለው ያልተገኘለት ወደ ራልባ የመዝናኛ ስፍራ ጥንቅቅ ያለ ሪዞርት ነው። ባስገራሚ የተፈጥሮ ገጽታና በውብ ሰው ሰራሽ የኪነ ህንጻ ጥበብ የተገነባ ልዩ ስፍራም ነው ይሉታል። 18 በባህር ላይ የተገነቡና 73 ጠቅላላ የመዝናኛ ስፍራዎችን ያካተተ ሲሆን 35 የውሃ ዳር ወይም ቢች ፍሮንት መዝናኛዎችንም አካቷል። ሙሉ በሙሉ በፀሐይ ኃይል የሚሠራ የመብራት ኃይልም ያገኛል። የሜዲትራኒያንና ጃፓኒዝ ሬስቶራንቶችን ጨምሮ አምስት ቅንጡ ሬስቶራንቶች፣ ዘመናዊ ጂም፣ ስፓና አምስት የመዋቢያ ክፍሎች፣ መዋኛ ገንዳዎችን ጨምሮ የዘመናችን ተመራጭ መዝናኛ ዓይነቶችን ጥንቅቅ አድርጓ ሟልቷል። ከ30 እስከ 40 ሜትር ከፍታ ያለው ዳይቪንግ እና የ30 ደቂቃ የጀልባ ሽርሽርም እንዲሁ ሬድሲ Sea Global has introduced its own luxury hotel brand called Shabara Red Sea Global ወይም አርኤስጂ የቀይ ባህር ፕሮጀክት አካል የሆነውን ቅንጡ ሆቴል ኮቺባራ በሽባራ ደሴት ገንብቷል። በ2024 በይፋ የተከፈተው ይህ ቅንጡ ሆቴል የባህር ላይ ሬስቶራንቶችንና የውሃ ዳርቻ መዝናኛዎችን ጨምሮ 17 የመዝናኛ ስፍራዎችን ያካትታል። ከየብስ ወደዚህ ሆቴል ለመሄድም ከ30 እስከ 45 ደቂቃ የጀልባ ጉዞን ይጠይቃል።

የዚህ ፕሮጀክት አካል ሲሆኑ በአሁኑ ሰዓት ተመራጭ እና ተወዳጅ የመዝናኛ ስፍራዎች ናቸው። በርካታ ጎብኚዎችና ና ተጓዦችም በእነዚህ የመዝናኛ ቦታዎችና ቄንጠኛ ሆቴሎች ተዝናኖታቸውን ይቀጫሉ ከፍተኛ የንግድ እንቅስቃሴ የሚካሄድበትና በዓለም የባህር ትራንስፖርት ትልቁን ድርሻ የሚይዘው ቀይ ባህር በዓለም የባህር በርና የወደብ እንቅስቃሴ ከሚሰጠው ከፍተኛ ኢኮኖሚያዊ አበርክቶት ባሻገርና ለዘመናት ሲሰጥ ከቆየው ጠቀሜታ በተጨማሪ በአሁኑ ሰዓት በቱሪዝም ዘርፉ እጅግ ተደናቂ ሥራዎች እየተከናወኑበት ይገኛል። በአሁኑ ወቅት ደግሞ በውሃ ዳር መዝናኛዎች፣ በቅንጡ ሆቴሎችና ሪዞርቶች፣ ለመኖሪያ ምቹ በሆኑና በዘመናዊ ቴክኖሎጂ በተራቀቁ አፓርታማዎችና እንግዳ ማረፊያዎች የዓለምን ቀልብ እየሳበ ነው ሰፋፊ የንግድ ማዕከላትና ቢሮዎች የልዩ ልዩ ቁሳቁሶች መሸጫ ሱቆችና የመንግስት ተቋማትን ጨምሮ በቀይ ባህር ዳርቻ በሳዑዲ አረቢያና በሌሎችም የባህር በሩን በቀጥታ በሚጋሩና ባለቤትነት ባላቸው ሀገራት ተገንብተው አገልግሎት ይሰጣሉ። አሁን የቀይ ባህር ዳርቻዎች ከመቼውም ጊዜ በላይ ለመዝናኛነት ቀዳሚ ተመራጭና ቅንጡ በሆኑ የመዝናኛ ስፍራዎች ተውበዋል። በ2030 እንደ ኢውሮፓያን አቆጣጠር 50 ዓለም አቀፍ ደረጃቸውን የጠበቁ ሆቴሎችና ሪዞርቶችን በቀይ ባህር ዙሪያ ለመገንባት ያቀደችው የባህረ ሰላጤው ምድር ግዙፍ ሀገር ሳዑዲ አረቢያ በ2025 ብቻ ወደ 20 የሚጠጉ ቄንጠኛ የመዝናኛ ስፍራዎችን ገንብታለች። እናም አሁን ቀይ ባህርና ዳርቻዎቹ ውብና ተመራጭ የመዝናኛ ስፍራ መገኛና የበርካታ ጎብኚዎች መዳረሻ መሆን ችሏል።